አሁን ላይ በሀገራችን እግር ኳስ የአጥቂና የግብ ጠባቂ ችግር እንዳለ በስፋት ይነሳል። በዚህ ምክንያት አብዛኞቹ ክለቦች በሚባል ደረጃ ያለባቸውን የግብ ጠባቂ ችግር ለመቅረፍ በሺዎች የሚቆጠሩ ዶላሮችን ፈሰስ በማድረግ ግብ ጠባቂዎችን ከውጭ ሲያመጡ ይስተዋላል። ይህም ደግሞ ሀገሪቱ በሁለት መልኩ በእጅጉ እየጎዳ የሚገኝ ሲሆን አንድም በኢኮኖሚ ሁለትም ጥራት ያለው ግብ ጠባቂ ባለመኖሩ ብሔራዊ ቡድኑ በሚያደርጋቸው የነጥብ ጨዋታዎች ላይ በግብ ጠባቂዎች ተደጋጋሚ ስህተት ዋጋ ሲከፍልም ተስተውሏል። በያዝነው የውድድር ዘመን ታዲያ ሊጉ ላይ ከስምንት ክለቦች መካከል ስምንት ክለቦች የውጭ ዜጋ ተጠቃሚ ክለቦች ናቸው። ያም ሆኖ ግን እነዚህ ከውጭ የመጡ ግብ ጠባቂዎች በሊጉ ላይ ልዩነት ሲፈጥሩ አልተመለከትንም። በያዝነው የውድድር ዘመን ታዲያ ሊጉ ላይ ከሚወዳደሩ 18 ክለቦች መካከል ስምንት ክለቦች የውጭ ዜጋ ግብ ጠባቂ ተጠቃሚዎች ናቸው። ያም ሆኖ ግን እነዚህ ከውጭ የመጡ ግብ ጠባቂዎች በሊጉ ላይ ልዩነትን ሲፈጥሩ አልተመለከትንም። ብቃትና ጥራት ያላቸው ግብ ጠባቂዎችን እስካሁን እንዳይፈሩ የሆነበት ዋነኛ ምክንያት ታዲያ ለዘርፉ የሚሰጠው ትኩረት ማነስና ለግብ ጠባቂዎች የሚሰጠው ስልጠና ሳይንሳዊ መንገድን ያልተ ተከተለ መሆኑ ነው እየተባለ በተደጋጋሚ ይነሳል። በዘንድሮው ውድድር ዘመን ድንቅ ብቃታቸውን እያሳዩ ካሉ ግብ ጠባቂዎች መካከል አንዱ የሆነው የኢትዮጵያ መድኖ የግብ ዘብ አቡበከር ኑራ በወድር መቶ ዙሪያ ከዝግጅት ክፍላችን ጋር ቆይታን አድርጓል። አቡበከር ኑራ ከዓመት ዓመት ራሱን በማሻሻል አሁን ላይ በሀገሪቱ በባትሪ ከሚፈለጉ ግብ ጠባቂዎች መካከል አንዱ ሲሆን ለኢትዮጵያ ብሔራዊ ቡድንም ቀዳሚ ተመራጭ በመሆን ግልጋሎቱን እየሰጠ ይገኛል። ዘንድሮ የኢትዮጵያ መድን ጥንካሬ ሲነሳ የጥንካሬው ምንጭ ከሆኑ ተጫዋቾች መካከል ቁመ ተመለለው አቡበከር ኑራ አንዱ ነው። አቡበከር ተክለሰውነቱን ከብቃት ጋር በማጣመር ዘንድሮ ኢትዮጵያ መድን የሊጉን ክብር ለመጀመሪያ ጊዜ እንዲቀዳጅ በማድረጉ በኩል ያንበሳውን ድርሻምተ ተወጥቷል። በተለይም ደግሞ ዘንድሮ በአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ምንም እንኳን በግብጻቸው የሁለት ለዜሮ ሽንፈት ቢደርስበትም በዛ ጨዋታ ላይ ለግብነት የቀረቡ ኳሶችን በማዳን ከእንክርዳዱ መካከል የተገኘ ስንዴ በሚል ብዙዎች አድናቆታቸውን ችረውለታል። ቁመ ተመለለው የመድኑ የግብ ዘብ አቡበከር ኑራ በፕሪሚየር ሊጉ በሀያ ጨዋታዎች ላይ ግብ ሳይቆጠርበት በመውጣቱ በሊጉ ከቡናው ዳንላንድ ኢብራሂም በመቀጠል ሁለተኛው ግብ ጠባቂም ሆኗል። ለዚህም ደግሞ ዋና ምስጢር የሚሰጠኝን እድል በሚገባ መጠቀሜ ነው ይላል አቡበከር ከሌላው ጊዜ የተለየ ነገር ከዚህ በፊት ያው ኮከብ ግብ ጠባቂ ሆኛለሁ፣ ያው ሶስተኛ ስንወጣ አሁን ዘንድሮ የተለየ ያደርገዋል ብዬ የማስበው ያው ከዋንጫ ጋር ነው፣ እና ያ ነገር የተለየ ያደርገዋል። በዛ ላይ ደግሞ ሞር ብዙ ኤክስፒሪያንሶችን እያገኘውን በሚሰጠኝ እድል እየተጠቀምኩበት ናሽናል ቲምም ለመጫወት በቅቻለሁ፣ እና ለእኔ ትልቁ ስኬት ደግሞ ከምንም በላይ ከበረኛ ኮከብ ከመሆንም በላይ ለኔ ትልቁ ስኬት ብዬ ማስበው ከክለቤ ጋር ዋንጫ ማንሳትና ለብሔራዊ ቡድን መጫወቴ ነው እና ያ ደግሞ ያንን እንዳሳድግ በረኛ አሰልጣኝ በቀን በቀን ከኔ ጋር ይለፋልና እሱን ላመሰግነው እፈልጋለሁ። የግብ ጠባቂው አቡበከር ኑራ ከአሰልጣኝ ገብረመድህን ሀይሌ በስኬት አለመኩራትን በህይወት የተምሬበታለሁ ይህም ደግሞ ነገን አሻገሬ እንዳያደርጎኛል ሲልም ይናገራል። በጣም ብዙ ነገር ነው ያው እኔ ከሱ እኔ በግሌ ኢቭን በኳስ ብቻ አይደለም፣ ኢቭን በላይፌ ከኳስ ውጪ ባለው ላይፌ ከሱ ወስጃለሁ ብዬ ማሰቡ የሆነ ስኬት ላይ ስትሆን አለመገረም ነው። ምክንያቱም ህይወት ይቀጥላልና፣ ከዛሬ ዛሬ በቃ የሆነ ነገር ከሰራክ ያ ነገር ያልፋልና፣ ስለነገ ደግሞ ማሰብ ነውና ያንን ነው የተማርኩት ከሱ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 ማበላሸት እንደሌለብኝ ምናምን በረኛ ደግሞ ፐርፌክት መሆን አለበት ብሎ ብሎ ስለሚያስብ በዛ በዛ ረድቶኛል ብዬ አስባለሁ። ዘንድሮ ኢትዮጵያ መድን በወጥ ብቃት የልጉ ሻምፒዮን የሆነበት ምክንያት በጥብቅ ዲስፕሊን መመረታችን ነው ሲልም ይገልጻል። ስኬታችን ያው ከሜዳ ውጭ ነው የሚጀምረው። መጀመሪያ ያው ኮች ቲሙን ሲሰራው መጀመሪያ ሜዳ ላይ ያለውን ነገር ብቻ ሳይሆን ከሜዳ ውጭ ልጆቹን አሁን ሲኒሮቹን ሲኒሮቹን ማመጣ እርግጥ አምና የተሰራ ቲም ነው፣ ግማሽ ላይ የተሰራ ቲም ነው። እና አንዳንድ ልጆች እንደ ወዚህ አይነት ምናምን ሲጨመሩበት ደግሞ ቲሙ የተሻለ ሆኖ መጣና ከሜዳ ውጭ ዲሲፕሊኑ ምኑ ሁሉ ነገሩ ጥሩ ነው፣ እና ያ ነው ስኬታችን ብዬ አስባለሁ። ሌላስ ሊጠቀስ ቢችል በአንተም፣ በዚህ ውድድር ዘመን ላይ እንግዲህ ድንቅ እንቅስቃሴን አሳይታል፣ ኮከብ ግብ ጠባቂም የሆንክ ነው ያለው፣ እና ከዚህ አንጻርስ ያንተስ ስኬት ሚስጥር ምንድን ነበር? ያው ከሌላው ጊዜ የተለየ ነገር ያደ ከዚህ በፊት ያው ኮኮብ ግብ ጠባቂ ሆኛለሁ። ያው ሶስተኛ ስንወጣ አሁን ዘንድሮ የተለየ ያደርገዋል ብዬ ማስበው ያው ከዋንጫ ጋር ነው እና ያ ነገር የተለየ ያደርገዋል። በዛ ላይ ደግሞ በሞር ብዙ ኤክስፒሪንሶችን እያገኘሁን በሚሰጠኝ እድል እየተጠቀምኩበት ናሽናል ቲምም ለመጫወት በቅቻለሁ እና ለእኔ ትልቁ ስኬት ደግሞ ከምንም በላይ ከበረኛ ኮኮብ ከመሆንም በላይ ለእኔ ትልቁ ስኬት ብዬ ማስበው ክለቤ ጋር ዋንጫ ማንሳትና ለብሔራዊ ቡድን መጫወቴ ነው እና ያ ደግሞ ያንን እንዳሳድግ በረኛ አሰልጣኝ በቀን በቀን ከኔ ጋር ይለፋልና እሱን ላመሰግነው እፈልጋለሁ።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 ነገር ግን ከሽንፈት ማግስት ግን ቶሎ አገግማችሁ ታሸንፉ ነበር እና ይህ እንዴት ሊሆን ቻለ? ምን ነበር የተለየ ነገር? ያው ቲሙ በአይምሮ ጠንካራ ነው ሲጀመር። ያው ምክንያቱም ጠንካራ የሆንበት የመጀመሪያ አራት ጌሞች ውጤት አላገኘንም ነበርና ያው ከዛ የባሰ ምንም ሊመጣ አይችልም፣ ሜንታሊ መዘጋጀት አለብን እና አይምሮ ላይም ተሰርቷል ብዬ አስባለሁ። ያ መጀመሪያ ላይ ውጤት መበላሸቱ ጠቅሞናል ብዬ አስባለሁ። ያው ውጤት አንድ ጌም ስንሸነፍ ከዛ በኋላ ደግሞ ለማሸነፍ እንትን ትግል እናደርጋለን እና እንደ አጋጣሚ ሆኖ ደግሞ ተሸንፈን ስንመጣ በጣም ጥሩ እንሆናለን እና የአይምሮ ጥንካሬያችንን ነው የሚያሳየው። አቡበከር ኑራ ያለውን ተክለ ሰውነትና እያሳየ ያለውን ድንቅ ብቃት በመመልከት ነገ ላይ ከክለቡ አልፎ ብሔራዊ ቡድኑን በላቀ ብቃት ያገለግላል ተብሎ በብዙዎች ዘንድ ተስፋ ተጥሎበታል። አቡበከር ኑራ በ2015 የውድድር ዘመን ክለቡ ኢትዮጵያ መድን ሶስተኛ ደረጃን ይዞ ሲያጠናቅቅ ድንቅ ብቃቱን በማሳየት የዓመቱ ምርጥ ግብ ጠባቂ በመሆን የተመረጠ ሲሆን ዘንድሮ ዳግም ያንን ክብር ለሁለተኛ ጊዜ ለመጎናጸፍ ከዳንላንድ ኢብራሂምና ከፔፔሰይዶ ጋር ተፋጧል።